እኔ እኮ የት ብለን ልንፈልጋት ነው የባሰ እንዳንርቅና ሌላ ነገር እንዳይመጣ ከሆነ ቶፋ እሺ አሁን የት ነው ምንሄደው ምን ብለን ነው ምንሄደው ምን ሊውጠን ነው ነው ቶፋ እቺ ልጅ አንድ ነገር ሆና ከሆነ በጤናዋ ዝም ብላ ብልጠፋ ትችልም ግልጽ አርገ ነገሩን ተናገር ምንድን ነው የምትንተባተበው ነገር ወይ ቢቀርብኝ ይሄ ነው፣ ይሄ የተገኘ ነው ማለት? ይሄን የሰጠህ ሰውዬ፣ ወዴት ነው የሄደችው? እቺ ልጅ እቤትም ካልገባች፣ እኔ ተወፋኝ ነገር በጣም እያስፈራኝ ነው። በጣም ከባድ የሆነ የሆነ ነገር እየሸተኝ ነው። በቃ ኮተር ፓርኩ ከወጣሁበት ሰዓት ጀምሮ ማለት ነው ያልሄድኩበት ርቀት ያልሄድኩበት ቦታ የለም።

እሷስ እሱ ምን ሆኖ ነው? ልብስ ምን እያልገኝ ነው? ቆይ አልገባኝ። ነገር ማለት ነው ይህን የሰጠ ሰውዬ ወዴት ነው የሄደችው? አለ እንት፣ የሆነ ነገር ተፈጥሮ ነበር ማለት ነው። መኪና ምን ቤት ጋ ግልጽ አድርገህ ነገሩን ተናገር። ምንድን ነው የምትንጠባጠበው? ያ ነበረህን ነገር እ ምንድን ነው ምን ሆነህ ነው የሚል መኪናው ምን ሆነህ ኦኬ፣ ሰዎች መጣው ነው ነው ይዟት ሄዱ ነው ነው የሚለው። እንደዛ ነው ሀሳቡ ነው። እሺ፣ ምን አይነት መኪና ነው? የመኪናው አይነት ነግሯል አለ ልጁ አለ። በቃ ኪያ ሊያናገር የሚችል ሰው እኛ ማናውቀው ሰው ምን አይነት ሰው ሊሆን ይችላል? ነው ኪያ ፍራንካቹ ምናምን አይደለም። ለምል ቤካ አሁን ያለሁበት ሁኔታ ጥሩ አይደለውም። እየቀለዳችሁ ወይም ሌላ ነገር አስባችሁ ከሆነ ተናገር፣ መናገር ያለብህን ነገር በጠቅላላ ቶፋ ሁ በቃ እንሂድና፣ ተወው ወደ የት። ልጁ ምን አይነት መኪና እንደሆነ ቢያንስ ሊነግረን ይገባል። ምን አይነት መኪና ነው ወይ ደግሞ ምን አይነት ሰው አንተም በትክክል እያስረዳ ነው አይደል? የሚያደው እሺ እሺ እሺ፣ በቃ አቋርጠውና ማለት ነው ደውለትና ያለው ነገር የኔም የሱም ስልክ ዘግቷል። ስለዚህ እኔ እንዴት እንደማደርግ ምን እንደማደርግ ራሱ አላውቅም። እዛ ከደረስን በኋላ እሺ፣ ምንድነው የምናደርገው? ከኢትዮጵያ ወደ የት ነው የምንሄደው? አዲስ አበባ እኔ እኮ አሁን አዲስ አበባ አዲስ አበባ ብለን ወደ አዲስ አበባ ያው እየደረስን ነው አሁን ያለነው። ኦሬዲ እኮ አይደል እየገባን ነው ያለነው። እሺ፣ ከዚህ የት ነው የምንሄደው? ቶፋ፣ ምንድን ነው የምናደርገው? እሺ፣ ምንድነው ያለው? የት ነው መጀመሪያ መሄድ ያለብን? እሺ፣ ማን ጋር የምናናግረው? የሆነ ፍንጨት ያዘበት ነገር እንኳን ነው። ኦኬ፣ እናትዬው ጋር መደወል እንችላለን አይደል

እንዴ፣ እቤትም እኮ ነው የለችም። ማለት እርሳቸው እንዳሉት ከሆነ የት ደረሳችሁ፣ እየመጣችሁ ነው ወይ ከሆነ ነው። መልካም ነው አሪፍ ነበር ወይ ሽርሽሩ እኮ ነው እያሉኝ አሉት። ስለዚህ ቺዊ ልጅ እቤትም ካልገባች እኔ የተወፋኝ ነገር በጣም እያስፈራኝ ነው። በጣም ከባድ የሆነ ነገር እየሸተኝ ነው። በቃ የሆነ ነገር እየታወቀኝ ነው። የሆነ ነገር እሆናለች። ማቆይ አንተ ሌላ የምታስበው ለፍጥነትን በሚመች በልኩ የት ይሁን አይሁን፣ ምን ላይ ይሁን አይሁን፣ ተረጋግተን ብናስብ ምን ልናስብ እንችላለን ነው? ማን ሊሆን ይችላል? ከተማ ላይ የተባለው ሰው እስኪ አስብና እስኪ የሆነ እንደዚህ ሰው በለኝ። ይኸው እናትየው አሁን እንደዚህ ብዬ ስዘጋባቸው ራሱ አሁን ደጋግመው መደወላቸው አይቀርም። እሺ ለእናትየውስ ምንድን ነው ምላቸው? ቶፋ ምንድ ነው ስልኬ ልዝገው? ስዘጋው ደግሞ ጭራሽ ጥርጣሪያቸው ጨምሮ። አሁን የእሷም ስልክ ሲደውሉላት እሷ ደግሞ እዛ ያለች ነበረ ስልኳ ደህና ነው አሪፍ ነው ነው እያልኳቸው ነው። ነው እና የት ደረሳችሁ ሲሉኝ የዘጋሁት በቃ ስለመምጣት ስላለመምጣትም ሳላወራላቸው? ሳላወራላችሁ። ወይኒ ቶፋ፣ ቆይ ምንም የሚያስጠረጥር አንድ ፍንጭት እንኳን፣ እንደዛ እየተሳሳቀች እንደዛ እየተጫወተች የነበረች ልጅ በአንድ ጊዜ እንደዚህ ከመሬት ተነስታ ስትጠፋሽ ምንድነው የሚባለው? ሰው ከመሬት ተነስተው በአንድ ጊዜ እንደዚህ ወዴት ሊሄድ ይችላል? ምን ላስብሽ? ምን ላድርግሽ? የት ገባች ልበልሽ? ቤት ለኔ ነው ለቱፋ ወይ እንት ብላል። አንተ የነገረች ነገር ምንም ነገር የለም። ፍንጭ የምታስታውሰው ነገር የሆነ ነገር ሊሆን ይችላል ብለህ የምታስበው ነገር የለም። ምናልባት እነ ቱፋ እነ ነባጋ ነቤካጋ ምንቱ ጋር ደውልላቸው እንዴ ምን አንድ ማውቀው ልጅ አለ። እሱ ጋር ደውዬ ምናልባት አዲስ አበባ አይደለም እንደዚህ ከካሜራ ምናምን ነገር ላይ ቼክ ምናምን ነገር ያድርጉልኝ። ከአዲስ አበባ መውጫ ላይ የሆነ የተፈጠረ ግርግር ምናምን ነገር ካለ መንገድ ትራንስፖርት ነው የሚሰራው፣ እዚህ ሀይዌ ላይ ማለት ነው። የሆነ የሚያውቀው ነገር ካለ እዛ የተፈጠረ ግብግብ አዲስ ነገር ነገር ሆነ ሄሎ አቶ ሙትኩ፣ ሰላም ዋሉ። ደህና አለን። ያው አለመገጣጠም ሆኖ ነው ስራ ትንሽ። አዎ ሁሉም ሰላም ነው። እርስዎ ጋር ደህና ናቸው ቤተሰብ ሁሉ መልካም። የሆነች አንድ አስቸኳይ ጉዳይ ገጥማኝ ነበረ አቶ ሙትኩ፣ እንደው ላስቸግረዎት ነው አዎ፣ የት ቢሮ አካባቢ ነው ያሉት ዛሬ? ኦኬ። ዛሬ አዎ። ጉዳዩም ጠይቀው ስለ ዛሬ ነው ነው። ዛሬ ምናልባት ሀይዌው ላይ የሆነ አዲስ ነገር የተመለከቱት ወይ ግርግር ነገር፣ ለየት ያለ ነገር፣ የታዘቡት ነገር ይኖራል እንዴ? ሰላም ነው። ሰላም ነው። አንድ ሰው ጋር ልንዝናና ወጣ ብለን ነበርና በአጋጣሚ ሆነው ከነበርንበት ቦታ ላይ ጠፋ። ከከተማ ወጣ ብለን አይነት ስለነበረ ምናልባት የሚጠቀሙት ከመጡ ወደ አዲስ አበባ የእናንተን መስሪያ ቤት ወይም ደግሞ የሃይዌውን ነው ነው? አዲስ አበባ መንገድ ማለት ነው። አዎ በትክክል እስኪ ደወል ደወል አድርገው መልሰው፣ ደውሉልኝ ባኩት። እሺ፣ እሺ እሺ እሺ፣ እረጋጋለሁ። አይ ደህና ነኝ፣ አሁን አልቸኩልም ጋሽ አልቸኩልም። እሺ እሺ እሺ፣ እጠብቃለሁ፣ የእርስዎንም ስልክ። እሺ፣ ቢሮ አልገባውም ነበር። ዛሬ ነው አዲስ ነገር ካለ ሰዎች ጋር ደዋውዬ ታውቃለህ ምናልባት መኪና ውስጥ አስገብቷት ወደ አዲስ አበባ ሲመጡ በመሀል የሆነ ነገር ረብሻ ፈጥራባቸው ምናምን የሆነ ነገር ከተፈጠረ እያንዳንዱ መንገድ ካሜራ ስላለው የአዲስ አበባው ማለት ነው፣ የሆነ ነገር እናቀ ያው ትንሽም ነገር ምክንያቱም ካሜራ ምንም ስላለ፣ እኔ እንጃ። ብቻ እኔ ምን ታዲያ ቆይ ሁሉም ቦታ ላይ በቃ ሁሉም ቦታ ላይ እኔም የራሴ ሰዎች ጋር እንዳለ እበታትናለሁ። ቶፋ ተፋ አንተም በየፊናችን እንበታተል በቃ አንድ ላይ ተሰብስበን ምናምን ምንና እንዴት ሆነ ምናምን ነገር ምንም እንትን የለውም። የየራሳችንን ወይ የራ በራ የራሳችን መንገድ ተበታትነን እንፈልገው አይሻልም? የሆነ ፍንጭ እንኳን እንድናገኝ ማለት ነው ወይ ኪ ገና ስቃሳት ጨርስ። ያኔ እንደዛ ቻናሉን እንደዛ በትንትን ብሎ ነገሮች ምስቅልቅል አሉ። አሁን ደግሞ አሁን ተመልሶ ደግሞ እንደዚህ ሆነ። ወይ ጉድ! እሺ፣ ያ ለማንኛውም እዛ ከደረስን በኋላ የሆነ አዲስ ነገር ካለ ወደው ቶሎ ቶሎ እንደው ስልክ ማውን ያንተ የእሷም ስልክ ይጠራ ነው። ስልከ ያንሽ ማዘር ናቸው። ቶፋ በቃ የዘጋሁት መስሎኝ ነበር። ሰውዬውን ላናግረው ነካ ከፍቼው ነበር አይደል? በቃ ምንም ላገኛት አልቻልኩም እኮ። ያልሄድኩበት ቦታ የለም። ከመናኸሪያው አካባቢ የሚገኙ ቦታዎች በጠቅላላ ነው ሲዟዟር ሲሽከረከር ያለው እኮ እዛ አካባቢ ያሉትን ሰዎች ምናምን መጀመሪያ አንተ ይዘን ስትሄድ የሆኑ ሰዎችን እንደዋውለ ጠይቃላ። ሌላ እሽ፣ የት ሂደን እንፈልጋት? ከዚህ በላይ እሽ፣ የት እንሂድ? ኮተር ፓርኩ ከወጣሁበት ሰዓት ጀምሮ ማለት ነው ያልሄድኩበት ርቀት ያልሄድኩበት ቦታ የለም ነው። እሺ፣ ቶፋስ ጋር ደወልክለት? ተገናኛችሁ ከቶፋ ጋር ቶፋ የለችም፣ የለችም እሷ አለ እኛ ጋር ምንም የለም። ቶፋ ምን እንደሚሻለኝ አላገባችም። የሁሉ ነገር ቶፋ አንተ ነህ ነው እሷ አይዳት ቀይርባት፣ አብረን ብትገባ የሁሉ ነገር አይልም ነበረ። ስለሚቀየርበት ቦታ አይደለም ያልኩህን ሆኖ ነው። በሩ ድረስ እራሱ አብረን ዝም ብላ ተከትለን መሄድ ነበረብን። በቃ እሺ አሁን የት ነው? ምን ብለን ነው የምንሄደው? ምን ሊውጠን ነው ነው ይች ልጅ አንድ ነገር ሆና ከሆነ በጤናዋ ዝም ብላ ብልጠፋ ትችልም። ቤቃ ማዮን የጅሊ ሩ አታውራኝ። የት ትሄዳለች? እንዴት የት? ቶፋ አምስት ደቂቃ ልብስ መቀየሪያ ቤት ገብቶ ነው ለመውጣት የሁሉ ሰዓት ፈጅባታል። ገባን ውስጥ ድረስ አረን እንዴ፣ በአካባቢው ጥላ ትሄዳለች ብለህ ታስባለህ? እሺ፣ በእንደዚያ አይነት ሰላም ነበር የነበረው። ጥላ ናት። ቶፋ ቶ የሆነ ነገር በቃ የሆነ ነገር ማሰብ አለብን። ግቡና እኔ እኮ የት ብለን ልፈልጋት ነው? የባሰ እንዳንርቀና ሌላ ነገር እንዳይመጣ ሆነ። ቶፋ የባሰ ርቀን ሌላ ነገር ውስጥ በቃ አሁን ቤተሰብ ከዚህ አሁን መራቅ መቻል የለብንም። ምክንያቱም በዚህ ፍጥነት ምናምን ነገር ከተማ ወይም ደግሞ እንትን ለቃ ምናምን ነገር ትሄዳለህ። እሺ የት እንፈልጋለን? ያን ሙሉ ነው ያንሰስኩት። እንደ በያንስ ሁለት ሰዓት ሆነ እየፈለግኳት እሺ። ምን አባታችን ነው? ምን ይሻልናል? ቆይ የሆነ ሰዓት ላይ ምናምን ነገር ሁለታችሁ አብራችሁ እንትን እያላችሁ ነበር አይደል? አንተ ጋር የሆነ ነገር የሀሳብ ልዩነት ነበራችሁ ጉዳይ ላይ ከዛ በፊት ነው ነው ያልኩ ከዛ በፊት ምናልባት እሷ ስሜቷ ላለማናገር እያስመሰለች ነገር ካለ ብዬ ነው። ከኔ ጋር ሰላም ነበረ። ምን ልበል ታዲያ? ምን ምን ልገምትሽ?

ቶፋ ምንድ- ምን ቶፋ ቤካ ምንድን ነው እያለ ያለው? ምን አለ? እየፈለጋት ነው። ባለ አመጣ ቢቀርብንስ። ላይፍ ሴቨር ነው የደወለልህ ይሄ። ላይፍ ጋርዱ ማለት ነው። እሺ ምን ዋጣት ይባላል? ከኔ ጋር ምንም የተነጋገረችው ነገር የለም። በጣም ሰላም የሚያወራችው ነገር የለም። በቃ ገምቼ፣ ታዲያ ምን ልበል? ሲጨንቀኝ እኮ ነው። ከአንተ ጋር ምንም ካልተነጋገረች፣ ከኔ ጋር ምንም ካልተነጋገረች እንዴት ብር ብላ በአንድ ጊዜ እንደዚህ በአይነት አኬር ትሄዳለች? ላስብ ሄዳ እንኳን ቢሆን ነው። እሺ ምን ላስብ? እኮ እዚህ አካባቢ ከሚባለው ልጅ ላይ ሌላ የምታውቀው የለም ከላይ ጋርዱ ውጪ ነበሩ የኔን ጓደኞች እሺ፣ ምን ወጣ፣ ምን ተፈጠረ እሺ ይባላል። ቆይ እዚህም አትገኝ ከሆነ ወይ እኮ አንድ እስኪ ምክንያት ስጠን ተረጋግተን ልባችንን እዛ ልትሄድ ትችላለች ብለን አዲስ አበባ እንድንፈልጋት የሚያደርገንን አንድ ነገር ንገረኝ እስኪ። ሊሆን የሚችል ሰው ወይ ደግሞ ጓደኞች ይመጣሉ ምናምን ነገር ያለችው ነገር ነበር። ምናልባት ጓደኞቹ መታው ከነሱ ጋር ተመልሳ ሌላ የምታውቃቸው የስራ ባልደረቦቿ አምና፣ ምንም ነገር የለም። በፍጹም ምንም በፍጹም ከኔ ጋ ሰላም ነው፣ ሁሉ ነገር ሰላም ሰላም፣ በጣም መልካም ነበር። ቶፋ እንደዚህ ተጨንቄ በቃ፣ እኔ እንደዚህ ግራ ገብቶኛል፣ አላቀም። ምክንያቱም የሆነ ጊዜ እንኳን ተጣልተን ነው የሆነ ጊዜ እንትን ብለን ነው እንላለን። አሁን ምንም ምንድነው እንበል፣ እሺ፣ ባለፈው ቀን እኔና እሷ ፕራንክ አደረግነው በኋላ ከዛ በኋላ አንድ ቪዲዮ ምናምን ሰርታችኋል። በዛ ላይ ተነጋግራታል መጥፎ ነገር? አረ ምንም ነገር መጥፎ ነገር አልተናገርኳት። እሺ ስንዝናና ሁኔታውን ያለንበትን ነገር አላየህም? እንዴት በፍቅር እያወራ እንደነበረ፣ እንዴ በጣም እንትን ስልህ እንደነበረ ምናልባት እዛ ላይ ለምን እንደዚህ ብቻ እንጃ፣ ምን እንደምልህም አላውቅም። ስለዛ ነገር ማውራት አልፈልግም። ብቻ ግን ምንም ያጣላንበት ነገር የለም። በቃ ዝም ብዬ ነው ነው እኔ

ወይ ደግሞ በቃ እንደዚህ ነው አማራጫችን። እኛ ከነበርንበት ሆቴል አቅራቢያ ያሉት ቴሌቪዥኖች ላይ በጠቅላላ ቼክ ማድረግ ነው የሆነ ፎቶ ወይ የሆነ ነገር እኮ እሱን ኮኑ ነው ወይ ሳት ወይም ስለዚህ ሆቴሉ አካባቢ በቃ ተበታት ነው እንሄዳለን እዚህ ጋር ዳር ላይ ካሜራውን በቃ እንትን